በጌታ ስም አነባለሁ እንደዚህ ይላል ነገርን ሁሉ በጊዜው ውብ አድርጎ ሰራው እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ሥራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው አሜን እ ለጌታ ክብር አጨብጭበን እንቀመጣለን እግዚአብሔር ባርካችሁ ክብር ለኢየሱስ ይሁን ዛሬ የሚጨርሰው ሐሳብ ባለፈው የጀመርነውን ሐሳብ ለመጨረስ ሞክራለሁ። ባለፈው በእግዚአብሔር ጊዜ መታመን በሚል የተመለከትን ነበረ። ዛሬም እግዚአብሔር አምላክ በዚህ ቃል አማካኝነት ሕይወታችንን ይለውጠዋል። አሜን። ክብር ለኢየሱስ ሲሆን ነገርን ሁሉ በጊዜው ምን አድርጎ ሰራው ይላል፣ ውብ አድርጎ ሰራው። እስቲ ድገሙና ይህንን በሉት። ነገርን ሁሉ በጊዜው ውብ አድርጎ ሰራው። አሜን፣ ክብር ለኢየሱስ ይሁን። እንግዲህ ባለፈው መግቢያዎችን ተናግሬ ያለው ዛሬ ጊዜን በዛ ማታ ማሳለፍ ስለማልፈልግ ያለፋችሁ ሰዎች ዩቲዩብ ላይ ስለተለቀቀ የባለፈውን ትምህርት ወይ መልእክት መካፈል ትችላላችሁ ዩቲዩብ ላይ ታገኙታላችሁ። በዚህ ርዕስ በእግዚአብሔር ጊዜ መታመን በሚል ስለምታገኙት ሁላችሁም እንድታዩት ዛዮን ሲቲ አርሚ በሚለው በቸርቻችን ፔጅ ላይ ነው። በጌታ ፍቅር አበረታታችኋለሁ። ክብር ለኢየሱስ ይሁን። አሜን። እና ሶስት ነገሮችን ነው በዚህ ቁጥር ላይ የምናየው። የመጀመሪያው ነገርን ሁሉ በጊዜው ምን አድርጎ ሰራው? ውብ አድርጎ ሰራው። እና ከጊዜ ጋር የእግዚአብሔር እቅድ የተያዘ እንደሆነ ተመልክተናል። እግዚአብሔር ስራው የሚሰራው በጊዜ ውስጥ ነው። ስለዚህ አስተዋይ የሆነ ሰው ጠቢብ ጊዜን ያውቃል እንደሚል ጊዜን፣ የእግዚአብሔርን ጊዜ መረዳት አለበት። የእግዚአብሔርን ጊዜ ካልተረዳን ከእግዚአብሔር ሐሳብ ጋር እንተላልፋለን። ያ ደግሞ በጣም አስፈሪ ነው። የእግዚአብሔርን ጊዜ መተላለፍ በጣም አስፈሪ ነው። ስለዚህ የእግዚአብሔርን ጊዜ ለማወቅ መትጋት አለብን ማለት ነው። መጨረሻ ላይ ሶስት ሪኮመንዴሽን ስጣችኋለሁ፣ ባለፈውም እንዳልኩት ነገር ግን እነዚህን ሶስት ክፍሎች ለማየት እንሞክር። ምክንያቱም እግዚአብሔር ጊዜውን በጊዜው ስለሆነ ስራውን በጊዜው ስለሆነ የሚሰራው ይሄንን እውነት ተረድተን ከእግዚአብሔር ጊዜ ጋር አብረን መሄድ ካልቻል እግዚአብሔር ለመስራት ይቸገራል። ስለዚህ ከጊዜ ጋር በተያያዘ መጽሐፍ ቅዱሳችን ላይ እንደምናውቀው ጌታ ኢየሱስ አንዱ ያለቀሰበት ለእስራኤል እግዚአብሔር የጉብኝት ጊዜ ስላላወቀች ሲዝን ስላለፋት እንዳለቀሰ እና ያ ሲዝን ካለፈ በኋላ ደግሞ የሚያሳዝነው ሁል ጊዜ የእግዚአብሔር ጊዜ ያለፈው ሰው የሚገጥመው ነገር አደጋ ነው። አደጋ ነው። የእግዚአብሔር ጊዜ የተላለፈው ሰው ለጠላት ታልፎ ይገኛል ይሰጣል ማለት ነው። ስለዚህ ያለቀሰላቸው ጊዜያቸው ስላለፉ ደግሞም ሊመጣ ያለውን ነገር ስላየ አለቀሰ። ስለዚህ ሰባ ዓመተ ምህረት ላይ እስራኤል ላይ ጌታ ኢየሱስ እንዳየው እንደተነበየው ከባድ የሆነ ጭፍጨፋ ደረሰባቸው በሮማውያን በኩል ማለት ነው። ታሪክ እንደሚነግረን ለምን የምጎብኘትሽን ዘመን አላወቅሽም ይላታል። ስለዚህ ዶሮ ንስር ጫጭቶቿን ልትሰበስብ እንደምትወድ ልሰበስብሽ ወደዱ፣ ግን የመጎብኛሽን ጊዜ አላወቅሽም። ስለዚህ በእግዚአብሔር መታመንና ከእግዚአብሔር ጋር ለመጓዝ የእግዚአብሔርን ጊዜ ማወቅ ያስፈልጋል። የእግዚአብሔርን ጊዜ ምን ማለት ያስፈልጋል ማወቅ ያስፈልጋል። እግዚአብሔር እንድንወጣ ሲፈልግ መውጣት፣ እግዚአብሔር እንድንቀመጥ ሲፈልግ መቀመጥ እግዚአብሔር እንድንሰራ ሲፈልግ መስራት፣ እግዚአብሔር እንድንነግድ ሲፈልግ መነገድ፣ እግዚአብሔር እንድንማር ሲፈልግ መማር፣ እግዚአብሔር እንድናገባ ትዳር እንድንች ሲፈልግ ትዳር መያዝ፣ ላለያዛችሁ ማለት ነው። ስለዚህ እግዚአብሔር ሊሰራ በሚፈልግበት ሁኔታ አብረን ከእግዚአብሔር ጋር መጓዝ መቻል አለብን። ያ ካልሆነ እግዚአብሔር ስራውን ለመስራት ይቸገራል። ስለዚህ የእግዚአብሔርን ጊዜ ማወቅ የእግዚአብሔርን ጊዜ ማወቅ መረዳት ከእግዚአብሔር ጋር እንዳንተላለፍ ደግሞም ዘመናችን ፍጻሜያችን በሐዘን እንዳይሆን ይጠብቀናል። ክብር ለኢየሱስ ይሁን፣ አሜን። ታውቃላችሁ፣ ዳዊት አስተዋይ ሰው ነበር። መጽሐፍ ቅዱስ አስተውሎ ያደርግ ነበር ይላል። ከዚህ የተነሳ ንጉሥ ሳውል እንኳን ይፈራው ነበር። አንድ ብላቴና በግ ጠባቂ የእስራኤል ንጉሥ ያ ሁሉ ሰራዊት ያለው ንጉሥ ይፈራው ነበር። ለምን? አስተውሎ ነው የሚወጣው። አስተውሎ ነው የሚያደርገው። እግዚአብሔርን ሰምቶ የእግዚአብሔርን ድምፅ ተረድቶ ነው የሚያደርገው። ልውጣንህ ይላል። አውጣ። በየት በኩል ልውጣ? በዚህ በሾላው ዛፍ በኩል ልውጣ ይለዋል። መቼ ልውጣ ይላል እንደገና። ስለዚህ የእግዚአብሔርን ጊዜና የእግዚአብሔርን አካሄድ ተረድቶ ስለሚያደርግ ታይሙን ሚስ አያደርግም። ክብር ለኢየሱስ ይሁን። በጌታ በኢየሱስም ስም እኛም መተላለፍ አይሆንብን፣ አሜን። ከእግዚአብሔር ጉብኝት ጋር መገናኘት ይሁንልን፣ አሜን። ክብር ለኢየሱስ ይሆን። ስለዚህ በደንብ እንድትሰሙኝ ፈልጋለሁ፣ ይሄ በጣም አስፈላጊ መልእክት ስለሆነ። እግዚአብሔር አምላክ የተባረከ ይሆን። ስለዚህ ስለ ጊዜ ስለ ወቅት ትንሽ ባለፈው የተወሰነ ተናግሬ ያለው ትንሽ ነገር ብቻ ነው አሁን ማንሳት የምፈልገው እንግዲህ ሰዎች በምድር ላይ ያሉትን እነዚህን አራት ወቅቶች ከመስከረም እስከ ጳጉሜ ወይም አመት ውስጥ ያሉትን አራት ወቅቶች ከሰዎች ሕይወት ጋር ያያይዟቸዋል እና አንዳንድ አስተማሪዎች ወይም መጽሐፍ ቅዱስ አጥኚዎች የሰውን ሕይወት በዛ ወክለው ያስቀምጣሉ። ምክንያቱም በምዕራፍ ሶስት ላይ ሰለሞን የዘረዘረልን ዋና ዋና የህይወት ክውነቶችን ዘርዝሮልናል። የመወለድ ጊዜ አለ፣ ከዛ ደግሞ የማደግ ከዛ የመሞት፣ በመሀል ደግሞ የሚሆኑ ጊዜያቶችን ነገሮችን በሙሉ ዘርዝሮልናል እና ከዚህ እኔ ነፃ ነኝ ማለት አይቻልም። ምክንያቱም ከፀሐይ በታች ላለው ነገር ሁሉ፣ ከሰማይ በታች ላለው ነገር ሁሉ ጊዜ አለው ይላል። there is time and season for everything under heaven። ስለዚህ ታይም አለ እግዚአብሔር አምላክ የሚሰራው በምን ውስጥ ነው ብያቸዋለው፣ በጊዜ ውስጥ ነው። እንዲሁም እንደ ኒው አሜሪካን ስታንዳርድ ባይብል ዴር ኢዝ አን አፖይንትድ ታይም ፎር ኤቭሪቲንግ ይላል። ዴር ኢዝ አን አፖይንትድ ታይም ፎር ኤቭሪቲንግ ኤንድ ዴር ኢዝ አ ታይም ዴር ኢዝ አ ታይም ፎር ኤቭሪ ማተር አንደር ሄቨን ይላል። ስለዚህ እግዚአብሔር የቀጠረው ጊዜ አለ ነው የሚለው አሜን። ክብር ለኢየሱስ ይሁን። አሜን በሉ። ኢየሱስ ጌታ ነው። ዳዊት መዝሙር 139 ላይ ምን ይላል? የህይወቴን ዘመን በሙሉ አንድም ሳይኖሩ ገና ሳይፈጠሩ ሳይታዩ ምን አረካቸው ይላል ጻፍካቸው ይላል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር አፖይንት ካረገው መልካም ነገር ጋር እንገናኛለን። አሜን፣ ክብር ለኢየሱስ ይሁን። ስን ዝርዝሩን ስናየው ሁሉም ያስደስት አይደለም። አንዳንድ ወቅቶች ከባድ ናቸው። እንደ ክረምት ማለት ነው። ሚቀዘቅዙን፣ ማይመቹን፣ ጨለማ፣ ጭጋግ የበዛባቸው ወቅቶች አሉ። መከራው ዶፉ የሚበዛበት ጊዜ አለ። ስለዚህ በእነዚህ ጊዜያቶች ውስጥ ሰለሞን የሚለን ምንድን ነው? እግዚአብሔር ለመልካም እየሰራው ነው ይላል። ክብር ለኢየሱስ ይሁን። አሜን። ገበሬ መቼም በዛ በብርድ በዝናብ ሲያርስ ሲዘራ ሲጠብቅ ከባድ ነው አይደለም? አድካሚ ነው ስራው። አየውም ግን ተስፋ ያደርጋል እና እግዚአብሔር ደግሞ ያበቅልለት አለ አይደል? የሚያሳድግ እግዚአብሔር ስለሆነ እንደዚሁም ሁሉ በማይመች አድካሚ ነው፣ አልፊ ነው፣ ደግሞም መልካም አይመስልም በምንለው ሁሉ ጊዜያቶች ውስጥ እግዚአብሔር በስራ ላይ ነው። አሜን። ስለዚህ በጊዜው ውብ አድርጎ፣ አሜን፣ ክብር ለኢየሱስ ይሁን እና በእግዚአብሔር መታመን እንድንችል ያስተምረናል። አሜን። ቻልስ ስፐርጀን የተባለ ታዋቂ ሰባኪ የነበረ ሰው ምን አለ? ትረስት አለ። የእግዚአብሔርን እጅ በማታዩበት ጊዜ ልቡን ታመኑ አለ። አሜን። አይጨክንባችሁም ነው፣ ገብቷችኋል? እጁ አይታይ ይሆናል ግን ምን አይልብህም፣ አይጨክንብህም። ስለዚህ ምኑን ታመን? ልቡን ታመን። አሜን። ክብር ለኢየሱስ ይሆን። ስለዚህ በነዚህ ሁሉ ጊዜያቶች በእግዚአብሔር እንድንታመንና በእግዚአብሔር ጥበብ ላይ እንድንደገፍ ያስተምረናል። ነገርን እግዚአብሔር በጊዜው አድርጎ ይሰራዋል። አሜን። እና አንዳንድ ሰዎች እነዚህን ወቅቶች ከሰው የህይወት ዘመን ጋር ያያይዟቸዋል። ይህ ልንገራችሁ እና ወደሚቀጥለው ሁለተኛው ነጥብ እንሄዳለን። ጸደይ፣ በጋ፣ በልግ፣ ክረምት በህይወታችን በምድር ላይ እንደሚሆነው ማለት ነው። በህይወታችንም ውስጥ እግዚአብሔር ስራውን ይሰራል። ለዚህ ነው ምሳሌ ምዕራፍ ስድስት ላይ አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷን ተመልክተ ጠቢብ ሆን ይላል። አይደለም ጠቢብ ሆን ከገብረ ጉንዳን አለቃና አዛዥ ገዢም ሳይኖራት መብሏን በበጋ ታሰናዳለች፣ መናዋንም በመከር ትሰበስባለች። ክብር ለኢየሱስ ይሁን። እናንተ ታካች እስከ መቼ ትተኛለህ ከእንቅልፍ መቼ ትነሳለህ ይላል የሚያወራው ስለ ኖርማሊ ስለምንተኛው ምሽት ላይ ስለምንተኛው እንቅልፍ ብቻ አይመስለኝም መንቃት አለብህ ምን ማድረግ እንዳለብህ እወቅ ማለት ነው ጌታ ኢየሱስ ለእናንተ ሁሌ ጊዜው የተመቸ ነው አላቸው እንውጣ ሲሉት ነው እኔ ዝም ብዬ መውጣ መገባ አይደለውም። ምን ሰማለሁ ድምፅ ሰማለሁ መክብ ስምንት አምስት እንደሚለው ትእዛዝን የሚጠብቅ ክፉ ነገር አያውቀውም ምን እኔ የሚጠብቅ ትእዛዝን የሚጠብቅ ክፉ ነገር አያውቀውም። ስለዚህ ክፉ ነገር እንዳያውቀን ምን መስማት አለብን? ከእግዚአብሔር ሁልጊዜ ድምፁ መስማት አለብን። የጠቢብም ልብ ጊዜንና ፍርድን ያውቃል ይላል ቀጥለው። አሜን፣ ክብር ለኢየሱስ ይሁን። ሶ ጊዜን ማወቅ ለህይወታችን፣ ለአገልግሎታችን፣ ለቤተሰባችን ደግሞ በኃላፊነት እግዚአብሔር በሰጠን ስፍራ ላይ ውጤታማ ሰክሰስፉል እንድንሆን የሚረዳን ነው ማለት ነው። ክብር ለኢየሱስ ይሁን አሜን። ስለዚህ በእነዚህ ወቅቶች ውስጥ ነቅተን መስራት ባለብን ጊዜ እንድንሰራ፣ ገበሬ ዝናብ ካለፈው መስራት መሬቱ ማዘጋጀት ባለበት ጊዜ ከተዘናጋ ከባድ ነው አይደለም። ስለዚህ ነቅተን መቼ መስራት ምን ማድረግ እንዳለብን እንድናውቅ መጽሐፍ ቅዱስ ያስተምረናል። ይሄም ክፍል የሚያስተምረን ይህንን ነው። ክብር ለኢየሱስ ይሁን። ለምን እግዚአብሔር ምን አድርጓል? አፖይንት አድርጓል ጊዜን፣ አሜን፣ ወቅትን። ትዝ ይላቸዋል ደቀ መዛሙርቱ፣ ሐዋርያት ሥራ 10 ምዕራፍ አንድ ላይ ጌታን ሲጠይቁት መቼ ነው የምትመልሰው መንግስትን ሲሉት አበገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣቸውም ስለዚህ ወራትና ዘመናትን እግዚአብሔር ኦልሬዲ ምን አድርጓል ለሁላችንም አዘጋጅተዋል አሜን ክብር ለኢየሱስ ይሁን ቅድም እንዳልኩት እነዚህን ወራቶች ከእድሜ አንጻር አንዳንዶች ከልጅነት ወጣትነት መካከለኛ እድሜ ጎልማሳ ነው የሚባለው ከዛ ከእርጅና ጋር ደግሞ ያያይዙታል ማለት ነው እና አንዳንዶች ምን አይነት ትርጉም ይሰጡታል? የመጀመሪያውን የልጅነትን ወቅት ወይም ደግሞ የልጅነትን እድሜ አስመልክቶ ያለውን ወቅት የማለዳ ጊዜ ይሉታል። የማለዳ ወይም የጠዋት ጊዜ እና በሀያ አምስት ይከፍሉታል አንዳንዶች። ስለዚህ እግዚአብሔር እድሜ ያጠግበናል ብለን ስለምናስብ እሱ ካልመጣ በሀያ አምስት ስለዚህ የመጨረሻው ስንት ይሆናል ማለት ነው። መቶ በአራት አራት ሀያ አምስቶች የመጨረሻው መቶ ነው የሚሆነው ሶ የመጀመሪያውን የህይወት ምዕራፍ ምን ብለው ይሉታል አልኳችሁ የማለዳ ወይም ደግሞ የሞርኒንግ ታይም ሞርኒንግ ሲዝን ይሉታል። እስከ 25 ዓመት ያለውን የሞርኒንግ ሲዝን ወይም የማለዳ ጊዜ ይሉታል። ይሄ በዚህ ጊዜ እንግዲህ ብዙ ነገር የምንማርበት ብዙ ነገር የምናውቅበት ራሳችንንም አካባቢያችንንም የምንረዳበት ወቅት ጊዜ ነው ስለዚህ የመጀመሪያ 25 አመታት ብዙ ነገር መሞከር የምንፈልግበት ብዙ ነገር ማወቅ የምንፈልግበት አይደለም ለማጥፋትም ደግሞ ለመሞከር የምንታገልበት አይደለም ብዙ ነገሮችን ለመማር ምንፈልግበት ምንጓጓበት ጊዜ ነው። በመንፈሳዊ ህይወታችንም እንደዚህ ነው። በጌታ ቤት በልጅነት ወቅት ብዙ ነገር መማር ብዙ ነገር ማጥፋት ብዙ ነገር መሞከር እንፈልጋለን። ስለዚህ እየተቀጣን አይ አይደለም ተው የተባልን አቅጣጫ እያሳዩን ሰዎች ደግሞም በእኛም ደግሞ ነገሮችን እየተማርን የምንሄድበት ወቅት የልጅነት ወይም ደግሞ የማለዳ ወቅት የሚባለው የጠዋት ወቅት የሚባለው የመጀመሪያ 25 ዓመታትን የሚያሳይ ነው ይባላል። እና በዚህ እድሜ ጊዜ ውስጥ ቅድም እንዳልኩት በጊዜያችን ላይ በደንብ ኢንቨስት ካደረግን በኋላኛው 25 ዓመታት ወይም ደግሞ ቀጥሎ ባለው ከሰዓት በሚባለው ከሰዓት በሚሉት ከ26 ከ50 ዓመት ባለው ማለት ነው በአፍተርኖን ሲዝን መልካም የሆኑ ነገሮችን ማድረግ እንችላለን። ስለዚህ ዋይዝ የሆነ ሰው የልጅነት ጊዜውን በደንብ ይጠቀመዋል። ከእግዚአብሔር ጋር ያለውን ነገር እግዚአብሔር ቃል በመረዳት በእግዚአብሔር ቃል እውቀት የማደግ እና በማስተዋል የማደግ ስራዎች ራሱ ላይ ይሰራል፣ ኢንቨስት ያደርጋል። የኢንቨስትመንት ሲዝን ነው። ሁለተኛው ሲዝን በመንፈሳዊ ሕይወት ብቻ ሳይሆን እንዲሁም ደግሞ በምድራዊም ነገር ላይ ማለት ነው። ሁለተኛው ሲዝን የከሰዓት የሚባለው ከሀያ ስድስት ከ ሀምሳ ያለውን የከሰዓት ይሉታል። ይሄ ኤክስኪውሽን ስቴጅ ይሉታል አንዳንዶች። ብዙ ነገር የምንተገብርበት የስራ ወቅት ነው። አሁን እንደ 25 እንደ መጀመሪያው ብዙ ለመሳሳት እድል የለህም፣ እድል የለሽም። ለምን ይሄ ዘመን እየሄደ ነው። ስለዚህ ዩ ሃፍ ቱ ቢ ሲሪየስ እና እየቆጠረ ስለሆነ ቆጣሪው በዚህ እድሜ ላይ ነቅተ መስራት አለብህ። ሰው የመጀመሪያው አንዳንዶች ከጸደይ ጋር ያያይዙታል የመጀመሪያውን የጸደይ ወቅት ከመጀመሪያው ሞርኒንግ ጋር ካለው ጋር ያያይዙታል እና በአፍተርኖን ወይም ደሞ የከሰዓት እድሜ ላይ ደግሞ ወይም ደሞ ወቅት ላይ በጣም ዋይዝሊ የተማርናቸውን ነገሮች የምንተገብርበት ወቅት ነው ብለው ይላሉ ና ይህንን ወቅት እንደገና ከበጋ ጋር ያያይዙታል። በበጋ ገብረ ጉንዳን መብሏ እንደምታሰናዳ ማለት ነው። ስለዚህ ማሰናዳት በጣም መስራት፣ ንቁ ሆነን መንገዳችንን ለይተን ትርፋማ ለመሆን መስራት ያለብን ወቅት ይሄ ወቅት ነው። ስለዚህ በአፍተርኑን ወቅት ወይም በከሰዓት ወቅት እድሜ ክልል ውስጥ በዚህ ሲዝን ላይ የእግዚአብሔርን ጸጋ እየጠየቅን እግዚአብሔር በሰጠን አቅጣጫ ተክተን የምንሰራበት ወቅት ነው። ሁለተኛ ሶስተኛው የኢቭኒንግ የሚባለው ወይም የምሽት ጊዜ ነው። የምሽት ወቅት ወይም ደግሞ የምሽት ጊዜ እንደዚሁ ሌላኛው ሲዝን ነው ይላሉ። ይሄ እንግዲህ በጀኔሬሽን ውስጥ በተለይ ቀጣይ ትውልድ ላይ ለመስራት እንዲሁም ደግሞ ቀጣይ ሌጋሲ የሚሆነን ነገር ትተን ለመሄድ የምንሰራበት ጊዜ ነው ይላሉ። ስለዚህ በዚህ ወቅት ላይ ሞር ትውልዱ ላይ የምንሰራበት ልጆቻችን የልጆች ምናልባት የልጆቻችንም ላይ የምንሰራበት ጊዜ ነው የሚሆነው ማለት ነው። ሶስተኛው እድሜ ክልል ስለዚህ አንዳንዶቻችን ከልጅነት አልፈናል። አንዳንዶቻችን ከሰዓት ላይ ነን። አንዳንዶቻችን ምሽት ላይ ነው ያለ ነው ማለት ነው። ስለዚህ ምሽት ላይ ያለ ሰው ፊክስ ለማድረግ እግዚአብሔር የሚከሰጠው እድል ይኖረዋል። ሞር የሚቀጥለው ትውልዱ ላይ የመስራት ጊዜ ነው መሆን ያለበት ብለው ይላሉ። የመጨረሻው የናይት ጊዜ ይህንን የኢቭኒንግ ጊዜ ከበልግ ጊዜ ጋር ፎል ከሚባለው ሲዝን ጋር ያያይዙታል አራተኛው ምሽት ጊዜ ነው ምናልባት በልግ የበልግ ወቅት ፎል የሚባለው ወቅት ትንሽ ከበጋውም የበጋ ጊዜ ደስ ይለዋል አለ ገበሬ ያው የሚሰበስብበት የሚያጭድበት ደግሞ ጎተራ የሚከትበት ጊዜ ነው ከዛ በኋላ ደሞ የሚመጣው ትንሽ ደረቁም የፀሐይ ወቅት ምድሪቱን ስለሚያጎሳቁለው ብዙ እንትን ላይታይ ይችላል። ዛፎች ይደርቃሉ ምናምን። አደለም የመጠው ለግ እንደዚህ ሰው የምሽት ጊዜን ያሳያ የመጨረሻው የናይት የሚባለው ነው። ከሰባ ስድስት በኋላ ያለው እስከ መቶ ያለው ማለት ነው የሌሊት ጊዜ ማለት ነው። እና በዚህ ጊዜ ውስጥ ደግሞ የእረፍት ጊዜ ነው ይላሉ። ልክ እንደ ክረምት በቃ፣ ከዚህ በኋላ ወደዛኛው ወደ ዘላለማዊ ቤታችን ለመሄድ የምንዘጋጅበት አይደለም? የበለጠ ራሳችንን ካለም ጉዳዮች ጋር ሞር የምናስረክብበት እንደዚህ የምንዘጋጅበት ጊዜ ነው። አክቹዋሊ ዝግጅት ከመጀመሪያ በጉብዝና ወራት ፈጣሪን አስብ ነው የሚለው፣ ግን ሲከፋፍሉት ከሌሊት ጊዜ ጋር አያይዘውታል። በተለይ ሞር ማለት ነው የበለጠ ስራችንን አጠናቀን ዝግጁ የምንሆንበት ጊዜ ነው። እግዚአብሔር ስራችንን አጠናቀን ዝግጁ ሆነ እንድንሄድ ሁላችንን ይርዳ። አሜን። ክብር ለኢየሱስ ይሆን። እግዚአብሔር ሁላችንን ያግዝ፣ ሁላችንን ይርዳ። ሁላችንም አንድ አይነት ሲዝን ውስጥ ላንሆን እንችላለን፣ ነገር ግን እግዚአብሔር በጊዜ ውስጥ ነው ስራው የሚሰራው እና እግዚአብሔር በሚያሳልፈን ሲዝን ውስጥ ከነቃን ከእግዚአብሔር ጋር የምንሄድ ከሆነ አንከስርም፣ አናዝንም፣ መጨረሻችንም ደግሞ የውድቀት አይሆንም ማለት ነው። እግዚአብሔር አምላክ ሁላችን ይርዳ። አሜን። አስተውለን ጊዜያችንን እንድንዋጅ ዘመናችንን እንድንዋጅ። ሁለተኛው ሀሳብ በዚህ ክፍል ላይ ሰለሞን የሚያነሳው ነገርን በጊዜው አድርጎ ሰራው ይልና እግዚአብሔርም፣ ከጥንት ጀምሮ እስከ ፍጻሜው ያለውን የሰራ እግዚአብሔር እስከ ፍጻሜው ድረስ የሰራውን ስራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው ይላል። እስቲ ዘላለምነትን በልቡ ሰጠው። በሉ በሉ እንደገና ድገሙና፣ ዘላለምን ዘላለምነትን በልቡ ምን አደረገው? ሰጠው ይላል። ዘላለምነትን በልቡ ሰጠው። ሰው መሆን ደስ ይላል። ለምን? ያው እንስሳ ብትሆን እዚህ ምድር ላይ ነው የምትቀረው። ሰው እግዚአብሔር በአምሳሉ ስለፈጠረው እግዚአብሔር ከሰጠው አምሳያ አንዱ ምንድን ነው? ዘላለማዊነትን በልቡ ሰጠው። ዘላለምን እናስባለን ሁላችንም፣ ማለት ሰው እድሜውም ሄዶ ቢሆን ማለት ነው፣ እድሜውም ሄዶ እናስባለን ዘላለምነትን እና አንድ ፈገግ ያሰኘኝ ነገር አንድ ወዳጅ የነገረኝ ሽምግልና ሄደው በትዳር ጉዳይ ማለት ነው። እና በጌታ ያልሆኑ ሰዎች ናቸው። እና ሰውየው ምሽት ሌሊት ላይ ናቸው። ምሽትም አልፎ ከሰዓትም ምሽትም አልፎ ሌሊት ላይ ናቸው። እና ሌሊት ማለት በደንብ የተጠጋ ማለት ነው። ወደ ዘጠና እየተጠጉ ነው እድሜያቸው ማለት ነው። እና ሽማግሌዎች ቁጭ ብለው ከባለቤታቸው ጋር አንድ ነገር አለ፣ በጣም የገረመኝ በቃ እንትን የሆነብኝ የሰው ነገር በቃ ብያለ እና ምን አሏት፣ ይላል እንግዲህ። ለዚህ ጉባኤ ትንሽ ላይ መጥን ይችላል፣ ግን ምሕረት አድርጎልኝ፣ እንግዲህ ለትምህርታችን ነው የማነሳው። እና ምን አሉት፣ ምን አሏት ይላል አይ አንቺ ሴትዮ አርፈሽ ቁጭ በይ፣ እኔ እኮ ከፈለግኩኝ ልጃገረድ ላገባ ችላል። እና ሰው በቃ በዘጠና ቢሆን አያርፍም ማለት ነው ልቡ። ሰው እንግዲህ አለማውያን ስለሆኑ ለነሱ ስኮመን እንደዚህ በኪዳን የሚለው እግዚአብሔር የሚለው ነገር አይገባቸውም። ግን የገረመኝ ነገር ሰው ኤክስፔክት አላደረኩም አለኝ። ወዳጅ፣ እንዴት ሰው በዚህ እድሜም እንደዚህ ሊያስብ ይችላል ወይ? እንደዚህ አዎ ያስባል አይደለም፣ ያስብ ይችላል። ለምን ይሄ ሀሳብ ልክ ነው እያልኳችሁ ሳይሆን፣ ግን መኖርን ያስባል ሰው፣ መኖርን ያስባል። እድሜውም ቢገፋ መኖርን ያስባል። ሁልጊዜ እንደሚኖር ነው የሚያስበው። ስለዚህ መኝታም ላይ ሆኖ ስለ ነገ ፕላን ያወጣል አይደለም። ስለ ነገ ያቅዳል። የእኔ አባት ድንገት ነው የሞተው እና ሀምሳ ውስጥ ነው የሞተው ግን እያቀደ ነው የሞተው። እያቀደ ሰው እያቀደ ነው የሚኖረው። ዘላለም እኖራለው እያለ እያሰበ ነው የሚኖረው። ዘላለማዊነትን ሰለሞን ያነሳል በዚህ ክፍል ላይ እንግዲህ ሰለሞን አንዱ መክብብ ላይ የሚያነሳው የሰዎችን የህይወት ጉዳዮች በሙሉ ነው የሚዳስ ሰው እና ምንድን ነው ሰው ውስጥ ያለው ይሄ ጉዳይ ይላል። ዘላለማዊነትን ሰጥኸዋል ይላል ዘላለማዊነት በልቡ አለ፣ በውስጡ አለ፣ የነገ ጉዳይ በውስጡ አለ። ስለ ነገ ያስባል። ጊዜያዊ አይደለም፣ አንድ ቦታ ላይ ዛሬ የሚያልቅ አይደለም። ነገም እንደገና የሚቀጥል ነገር እንዳለው ያውቃል ሰው ስለሆነ፣ ሰው ስለሆነ። ሃሌሉያ! ክብር ለኢየሱስ! ይሆን ሴንት ኦግስቲን ምን አለ? ቅዱስ ኦግስቶስ Our hearts are troubled until they rest in you, O oh Lord, and you have made us for yourself. አንተ ለራስ ሰርተናልና፣ አንተን እስከምታገኝ ድረስ ነፍሳችን ረፍት የላትም። ሰው ነፍሳችን እንዲሁ ትቅበዘበዛለች፣ አንተ ካላሳረፍካት። ሰው ፍለጋ አለ፣ በመንገድ ውስጥ ይፈልጋል። ሰው ጥያቄ አለው፣ ፍለጋ አለው። ውስጡ ስለ ነገ ያስባል፣ ስለ ነገ ይጨነቃል። ምን አለ? ውስጡ ዘላለማዊነት አለ እንስሳት ነገ ምን ይሆን ይሆን እያሉ ያስባሉ ይመስላቸዋል። ሶ ዘላለማዊነት ግን በሰው ልብ ውስጥ ስላለ በልባችን ስላኖረ እግዚአብሔር የዘላለም ጉዳይ እንድናስብ እንደዚህ አይነት ስሜት እንዲኖረን በምድር ላይ ስንኖር ይህንን ማንነት ሰጥቶናል። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። እዚህ ሐዋርያው ጳውሎስ ምን አለ? በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 ላይ የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብር የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና የሚታየው የጊዜ ነውና የማይታየው ግን የዘላለም ነው ይላል። ስለዚህ ለዚህ ነው መጽሐፍ ቅዱስ ዘላለማዊ የሆነ ነገር ላይ ትኩረታችንን፣ ሀሳባችንን፣ ጉዳያችንን እያችሁ እንድናደርግ የሚፈልገው፣ ለዚህ ነው። ለምን ዘላለም አለ። ስለዚህ ይሄ ምድር ያልፋል። የዚህ ምድር መልክ አላፊ ነው፣ ጠፊ ነው። ስለዚህ የሚቀጥለው ዘላለማዊው ደግሞም ወደ ጸናው ወደ እግዚአብሔር መንግስት፣ በዛም ደግሞ ስላለው ክብርና ሽልማት እንድናስብ እግዚአብሔር ይፈልጋል። ለምን ይቀጥላል ህይወት። አሜን፣ ክብር ለኢየሱስ ይሁን። ስጋችን እንኳን ጌታ ባይመጣ ቢሞት አፈር ቢሆን ድገና ይነሳል አይደለም። በትንሣኤ መጽሐፍ ቅዱስ ይህን ተስፋ ነው የሚሰጠን የከበረውን አካል ይለብሳል። ክብር ለኢየሱስ ይሁን። ተስፋ አለ እዚች ላይ። በዚህ ምድር ላይ ብቻ ሚያበቃ አይደለም የኛ ጉዞ። እዚህ ምድር ላይ ብቻ የሚያልቅ ህይወት አይደለም የኛ ህይወት። ለዘላለም የሚቀጥል ነው። አሜን። ክብር ለኢየሱስ ይሆን። የዘላለም ህይወትን በክርስቶስ አግኝተናል። አሜን። ኢየሱስ ክርስቶስ ጌታ ነው፣ ሀሌሉያ። ስለዚህ የእግዚአብሔር ነገር የሚቀጥል ነው፣ ዘላለማዊ ነው። ፍቅር ብትሉ ዘላለማዊ ነው። ፍትህ፣ ጽድቅ፣ ቅድስና ዘላለማዊ ነው። የእሱ ባህሪ ዘላለማዊ ነው። ክብር ለኢየሱስ ሲሆን በዚህ ምድር ላይ የሚያልቅ በዚህ ምድር ላይ የሚያበቃ አይደለም። የሰው ህይወት ለዚህ ነው ሰለሞን መጨረሻ ላይ ይህንን እወቅ እግዚአብሔር ወደ ፍርድ ያመጣዋል ሁሉንም ነገር ይላል። ስለዚህ እግዚአብሔርን ፍራ ይላል። ክብር ለኢየሱስ ይሁን አሜን። ሶ ዘላለማዊ የሆነውን ነገር እግዚአብሔር በልባችን ውስጥ እንዳስቀመጠ ይነግረናል። ሶስተኛውን ሀሳብ ስንመለከት፣ ሶስተኛው ሀሳብ የሚለን ይህንን ነው። ቁጥር 11 ላይ ነገርን ሁሉ በጊዜው አድርጎ ሰራው፣ እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሰው መርምሮ እንዳያገኝ ይላል ዘላለማዊነትን በልቡ አሰጠው ይላል። ስለዚህ የእግዚአብሔርን ስራ መርምረ ማግኘት አትችልም ብሎ ቁርጥ አድርጎ ይነግርሃል ሰለሞን። የእግዚአብሔርን ስራ መርምረህ ማግኘት አትችልም፣ ለመንገዱ ፍለጋ የለውም። እግዚአብሔር እንዴት ነው እንደዚህ የሚሰራው ማለት አትችልም። እግዚአብሔር እንዴት ከየት ይባላል? እንዴ አይባልም። ሙሴ ሲጨነቅ፣ ሕዝቡ ስጋ አማረን ብለው ሲያለቅሱበት ወደ እግዚአብሔር ጮኸ። እኔን ህዝብ ወለድኩት ወይ? ያለ ሲጮ ምን አለው እግዚአብሔር? እጅ ያጠረችን አለው፣ አይደለም። ክብር ለኢየሱስ ይሁን። የእግዚአብሔር እጅ አጭር አይደለች። እንዴት ሆኖ ነው የሚደረገው እግዚአብሔር ያውቃል። አሜን። ክብር ለኢየሱስ ይሁን። እኛ አናውቅም። ውስን ነን። እውቀታችን ውስን ነው። እይታችን ውስን ነው። አያችሁ፣ እውቀታችን መረዳታችን ውስን ነው። የእሱ መረዳት ግን አይወሰንም። አሜን። የእሱ ጥበብ ግን ማብቂያ የለውም። አሜን። የእሱ ችሎታ አይገደብም። አሜን። ሃሌሉያ። ስለዚህ ይሄ ሲገባን በእግዚአብሔር ላይ እናርፋለን። አሜን። አንተ ታውቃለህ እንላለን።